ሰላም ቤተሰቦች፣ ዛሬ ደግሞ ትዳር ውስጥ ላላችሁ እና ትዳር ለመጀመር መንገድ ላይ ላላችሁ ሶስት ዋና ዋና የትዳር ማጣፈጫ መንገዶችን እነግራችኋለሁ። እስከ መጨረሻው ተከታተሉ። አንድ ትዳር ሊጀምር ያሰበ ሰው ከትዳር አጋሩ ጋር በሀሳብ፣ በመንፈስ፣ በስጋ፣ በሁሉም ነገር ተዋህዶ በአንድ ላይ ለመኖር የሚያስብበት ወይም ሁሌም የሚኖርበት ተቋም ሲሆን ይህ ተቋም ደግሞ እንደፈለጉ ደርሶ የሚመለሱበት ሳይሆን ለዘላለም የሚኖሩበት ሁሌም የሚማሩበት ነገር ግን የማይመረቁበት ትልቅ ተቋም ነው። ሰው አንድ የማራቶን አትሌት ሯጭ ሩጫውን እንኳን ባያሸንፍ ማራቶኑን መጨረስ መቻል አለበት። ያ ማለት አንድ ሰው ትዳር ከጀመረ በኋላ ከትዳር መውጣት በሰውኛም፣ በእምነቱም በሃይማኖትም የማይቻል ነገር ነው ስለዚህ ዋናው ሚስጥር ያንን ህይወቱን የትዳር ህይወቱን አጣፍጦ መኖር ነው። ኢካርቶሌ ዘ ፓወር ኦፍ ናው በሚለው መጽሐፉ ላይ አንድ ሰው ነበረ ይለናል። ያ ሰውም ለሰላሳ አመት ሙሉ አንዲት የሆነች ሳጥን ላይ መንገድ ላይ ተቀምጦ ገንዘብ እየለመነ ህይወቱን ያስተዳድር ነበር ይላል። እና አንድ ቀን አንድ ቱሪስት በዛ በመንገዱ እየሄደ እባክን ገንዘብ ስጠኝ ዳቦ መግዣ የለኝም፣ የምበላበት ስጠኝ ይለዋል። እኔ እንኳን ገንዘብ የለኝም አልሰጥህም፣ ነገር ግን የተቀመጥክበት ሳጥን ምንድን ነው ይለዋል። አይ ይሄማ ለሰላሳ ዓመት ሙሉ የምቀመጥበትና የምለምንበት ነው ይለዋል። እና ምንድን ነው አይተው ታውቃለ ይለዋል። አይ አይቸው አላውቅም ይለውና ሳጥኑን እንዲከፍተው ይነግረዋል። ከዛ ያለማኝ ከተቀመጠበት ተነስቶ ሳጥኑን ሲከፍተው ሳጥኑ ሙሉ ወርቅ ነበረ፣ እና 30 ዓመቱን ሙሉ አንድ ሁለት እያለ ሲለምን የነበረው 30 ሰከንድ ባልሞላ ጊዜ ሙሉ አንድ ሳጥን ወርቅ አግኝቷል ማለት ነው። ያ ማለት አንድ ሚስጥር አላወቀም ነበር፣ ያም ሳጥኑን መክፈት ነበር። ስለዚህ እናንተ የያዛችሁትን ወርቅ የያዛችሁትን ትዳር የያዛችሁትን ሕይወት አይ አይሆነኝም፣ ጥሩ አይደለም እያሉ ከመበተን ይልቅ የያዙትን ነገር ሚስጥሩን አውቆ አጣፍጦ መኖር ተገቢ ነው። ስለዚህም ነው ሶስት ዋና ዋና የትዳር ማጣፈጫ ሚስጥሮችን የምነግራችሁ። አንደኛው ልዩነትን ማወቅና ልዩነትን መቀበል ነው። ያ ማለት ወንድ በተፈጥሮ የራሱ ባህሪ ያለው ሴት ደግሞ በተፈጥሮ የራሷ ባህሪ ያላት፣ ሌላውን ተውትና፣ ይሄ ብቻ በጣም ትልቅ ልዩነት ሊፈጥር ይችላል። ስለዚህ እናንተ ወደ ትዳር ስትገቡ ወይም ትዳር ስትጀምሩ ፍጹም የሆነ ነገር በጣም ሰላም የሞላበት ብቻ አድርጎ መሳል ኋላ ወደ ትዳር ከገባችሁ በኋላ ዋጋ የሚያስከፍላችሁ ይሆናል። ሁለት የተለያያችሁ ሰዎች በአንድ ላይ ለመኖር የተለያየ አስተዳደግ፣ የተለያየ አመለካከት የተለያየ ሁለንተና ሁሉም ነገራችሁ በጣም ብዙ ልዩነት ሊያመጣባችሁ ይችላል። ልዩነትን ግን አቻችሎ መኖር፣ አዋህዶ መኖር፣ አሻሽሎ መኖር ይቻላል። ልዩነትን እደፍናለሁ ሙሉ ለሙሉ የኔ ሀሳብ ነው የሚሆነው ወይም የአንዳችን ሀሳብ መያዝ እንችላለን ማለት አይቻልም። ምክንያቱም አንድ ሰው ከራሱ ጋር ብዙ ጊዜ ሊከራከር፣ ብዙ ጊዜ ሊጣላ፣ ብዙ ጊዜ ሊለያይ ይችላል። ያ ማለት ተፈጥሯዊ ባህሪ እንጂ ሰው በራሱ ያመጣው አይደለም። በመጀመሪያ ግን ከባለሽ ጋር ወይም ከሚስት ጋር ትልቅ ልዩነት ከተፈጠረባችሁ መጀመሪያ ልዩነቱ ምንድን ነው ችግሩን ማወቅ ከዛ ስለ ልዩነታችሁ መወያየት፣ ያ ችግር ያ ልዩነት እንዲጠብ ማድረግ እንጂ ሙሉ ለሙሉ አጠፋለሁ፣ ልዩነቱ ካልጠፋ ግን አይ መኖር አልችልም የምትሉ ከሆነ መሀል ላይ ትዳር ላይ የምትሰለችሁ የሚያስጠላችሁ ነገር ሊፈጠር ይችላል። ስለዚህ እናንተ በጥንቃቄ ልዩነታችሁን አምናችሁ ወንዳዊ ባህሪ ያለ፣ ሴታዊ ባህሪ ያለ ሶ ይሄ ባህሪ የእሷ ነው፣ ይሄ ባህሪ የእኔ ነው። ነገር ግን እንዴት አቻችለ ነው እንኑር ከሚለው ነገር ላይ ትኩረት አድርጋችሁ መወያየት ይኖርባችኋል። አዲስ ባለ ትዳሮች ስለ ትዳር ሲጠየቁ አይ ትዳር እንደዚህ ከሆነ ይቅር፣ ትዳር ጥሩ ነገር አይደለም እያሉ ሊነግሯችሁ ይችላሉ። ነገር ግን መጀመሪያ የጠበቁት ነገር ፍጹም ስለሆነና ሁሉንም ነገር ሰላም አገኛለሁ ከቤተሰብ ሸሽቼ፣ ከጭንቀት ከሀሳብ ከምንም ነገር ነጻሁኝ ይኖራለሁ ብለው ስለሚያስቡ እንጂ ይህ አዲስ ነገር አይደለም፣ ተፈጥሯዊ ነው። ተቻችሎ መኖር፣ ችግርን መድፈን፣ ያንን ሰው ደግሞ ባለቤታችሁን አክብሮ መኖር ይቻላል። ለዛ ግን መጀመሪያ ችግርን በደንብ ለይቶ ማወቅ፣ ልዩነትን በደንብ ለይቶ ማወቅ ተገቢነት አለው። ሁለተኛው ያልተገደበ ፍቅርና ትኩረት መስጠት ነው። አንዳንድ ከትዳር በኋላ የትዳር መቀዛቀዝ መዝናናት አለመኖር የተለያዩ ጭቅጭቆች መፈጠር ሊኖር ይችላል። ነገር ግን ከትዳር በኋላ ከወለዳችሁ በኋላ ባልና ሚስት አይዝናኑም ፈታይሉም የተለያየ ነገርን አያደርጉም ያለው ማን ነው? ከትዳር በኋላ ሚስትም ሆነ ባል መዝናናት መፍታታት የተለያዩ ነገሮችን ማየት ይፈልጋሉ። ሶ ጊዜያችሁን ማኔጅ ማድረግና የተወሰነ ሰዓት ለራሳችሁ ሰጣችሁ ጥሩ ጊዜ ማሳለፍ መልካም ነው። ምክንያቱም እናንተ ከኖራችሁ፣ እናንተ ሰላም ከሆናችሁ ነው ልጆችም የሚኖሩት ቤትም የሚኖረው ቤተሰብም የሚኖር። ምናልባት በስራ በቤት በኑሮ በተለያየ ነገር ቢዚ ልትሆኑ ትችላላችሁ፣ ይታወቃል። ነገር ግን ከዛ ሁሉ በፊት እናንተ ሰላም መሆን አለባችሁ። እናንተ አብራችሁ መኖር አለባችሁ። ከዛ ውጭ ነገሮች ትርጉም ሊኖራችሁ አይችልም። ከትዳር በፊት ትሳሳሙ ነበር፣ ትተቃቀፉ ነበር፣ ፍቅር ትገላለጹ ነበር። አሁንስ ከትዳር በኋላስ? ግዴታ ነው። እሱን ነገር ሳትሰለቹ ሁሌም የህይወታችሁ አክቲቪቲ ልታደርጉት ይገባል። ባል ከውጭ ሲገባ ሚስቱን በፍቅር ቃል መግለጽ፣ በፍቅር መጥራት፣ ማቀፍ፣ መሳም፣ ስለ ድካሟ፣ ስለ ውሎዋ፣ ስለ ተለያዩ ነገሮች፣ ስለ ልጆች መጠየቅ በጣም ተገቢነት አለው። ለሚስትም ትልቅ ደስታን ይፈጥራል ማለት ነው። ሚስት ደግሞ ባሏ ከውጭ ሲመጣ እንዴት ዋልክ? ውሎ እንዴት ነበር? እንዴት ነው? ድካም፣ ሁሉ ነገር እያለች እያንዳንዱን ዲቴል ብትጠይቀው ችግሩን የተሸከመችለት ችግሩን የተካፈለችለት ያክል ደስታ ይሰማዋል። ይህን ትኩረት ከተሰጣጣችሁ ሁሌም አንዳችሁ ለአንዳችሁ የመኖር እድላችሁ ከፍ ያለ ነው የሚሆነው ማለት ነው። ሶ ሁሌ ደግሞ ስልክ ላይ፣ ሶሻል ሚዲያ ላይ፣ ቲቪ ላይ ጊዜያችሁን ከምታሳልፉ በቀን ለሰላሳ ደቂቃ ትኩረት ሰጣችሁ ስለ ራሳችሁ እስኪ አውሩ። በደንብ አድርጋችሁ ራሳችሁን በደንብ ግለጹ። ነገ ማስተካከል ያለባችሁን ነገር ተወያዩ። መጀመሪያ እርስ በራሳችሁ ሪስፔክት ከሌላችሁ ፍቅር ከሌላችሁ የትዳራችሁ ነገር ጥያቄ ውስጥ ይገባል ማለት ነው። ሶ እናንተ ዩ መስት ሪስፔክት ኢች አዘር፣ እርስ በራሳችሁ መዋደድ ሪስፔክት መሰጣጣት ፍቅር መገላለጽ ተገቢ ነው። በተለይ ከሰው መሃል፣ የተለያየ ቦታ ሆናችሁ እስኪ ሚስታችሁን እንደምታፈቅሯት ንገሯት እስኪ፣ ወይም ለባላችሁ እስኪ ፍቅር አሳዩት እስኪ። ውይ እነዚህ እኮ ልትባሉ ይገባል። ያ ማለት ለማስመሰል አይደለም እናንተም በህይወታችሁ ሊኖራችሁ የሚገባው ነገር ፍቅር ነው። ሶ ትኩረት ተሰጣጡ። የተለያዩ አክቲቪቲዎችን አድርጉ። በሆነ ነገር ስለደበረሽ ስለከፋሽ፣ ወይም ደግሞ የሆነ ነገር አስጠልቶ ከውጭ የሆነ ችግር ገጥሞ ያንን ኔጌቲቭ ኢነርጂ ሚስት ላይ ወይም ባለቤትሽ ላይ ከማጋባታችሁ በፊት ቀስ አድርጋችሁ ለሰስ አድርጋችሁ እንደዚህ እንደዚህ ነበረ ብላችሁ ብትወያዩበት አጀንዳ ብታደርጉት አሪፍ ነው። ነገር ግን ወደ ቤት ገና ስትገቡ ተበሳጭታችሁ ብትገቡ ለሚስታችሁም ያንን ኢነርጂ ታስተላልፋላችሁ። ወይም ደግሞ ለባለቤቶች ውይ እኔ እዚያ ስሰቃዩ አንተ እዚህ ሌላ ነገር ትጨምርብኛለህ ብትይ ነገር ነው እንትን የምትሉት የምትጨምሩት ማለት ነው። ያንን ነገር ደግሞ የሚረሳ ልብ አይኖራቸውም። ስለዚህ እናንተ ምንድነው የምታደርጉት? ያንን ነገር ምቅ ታደርጉትና መጨረሻ በፍቅር ቁጭ ብላችሁ እየተወያያችሁ ወይ እንደዚህ እንደዚህ ነገር እኮ ተፈጥሮ ነበር፣ ግን ቀላል ነው ምንም አይልም ብትሉት ነገሩ ቀለለለት ማለት ነው። ከእናንተ የሚጠብቀው ሁሌም ደስታ፣ በጣም አሪፍ ነገር፣ ፖዘቲቭ ኢነርጂ ነው ማለት ነው። ይህን ነገር ጠንቀቅ ብላችሁ አድርጉት። ሶስተኛው እና የመጨረሻው ደግሞ በቋንቋ መግባባት ነው። ምናልባት አንድ አይነት ቋንቋ እየተናገራችሁ ላትግባቡ ትችላላችሁ። ለምሳሌ ያክል በረደኝ፣ ደከመኝ፣ ስልችታ ነኝ ብትልህ ምን? አትለብሽም እንዲ ወፈር ያለ ልብስ አትለብሽም እንዲ ምግብን በደንብ ምንጎደለብሽና ልትላት ይችላል አይደለም? ተንከባከበኝ እቀፈኝ ሳመኝ አብረን ጊዜ እናሳልፍ እያለች ነው ስለዚህ ቋንቋን ልትረዳት ይገባል አንዳንዴ ደግሞ ብድግ ብለህ አይ ወፈርሽ እኮ ምንድነው እንደዚህ መዝረጥረጥ ኧረ እንደዚህ አይኮንም ልትረጥ ይችላል ኖ እንደዚህ አትበላት ቀስ ብለህ ቀረብ ብትልና ውይኔ ፍቅር አንቺ በጣም ጥሩ አቋም ነው ያለሽ በጣም ደስተ ያለሽ ነገር ግን አብረን እስኪ ለጤናችንም ስፖርት ብንሰራ የተለያዩ ነገሮችን ብናደርግ በጣም ደስ ይላል እንደዚህ ቢሆን እኮ እያልክ አሳስቀብት ነግራት በቋንቋ ተግባባችሁ ማለት ነው ባለቤትሽ ደግሞ የሆነ ነገር ሲነግርሽ አንተ እኮ እንደዚህ ነ አንተ እንደዚህ ደረቅ ነ እንደዚህ ያታደርግ ምናምን ከማለት ይልቅ አይ ጥሩ እኮ ነው የነገርከኝ፣ ነገር ልክ ነው፣ ግን እንደዚህ እንደዚህ አድርገህ ብትነግረኝ ወይም ደግሞ አብረን ብናስተካክለው ብትዩ፣ የተረጋጋ መንፈስ ይኖረዋል። አንዴ ትልቅ ልዩነት ከተፈጠረ ለማስተካከል በጣም ከባድ ነው የሚሆነው። ቁጭ ብለው የሰቀሉት ቆመው ሊያወርዱት ይከብዳል እንደሚባለው እያንዳንዱ ነገር በጥንቃቄ ብታደርጉትና ቋንቋችሁን፣ መግባቢያችሁን ወደ አንድ ብታመጡት መልካም ነው። ምናልባት አንዲት ሴት ከቤት ሞልቶላት ሁሉ ነገር ኑሯት፣ ነገር ግን ወጥቼ የስራ መስራት ትፈልጋለሁ አልተመቸኝም ብትል፣ አይ እንዴት የጠገብሽ እኮ ይህ ሁሉ ነገር ሞልቶልች ልትላ ትችላለ። ግን ደግሞ ከምንም በላይ ነፃነት ያስፈልገኛል እያለች ነው ሶ መግባቢያችሁ ተመሳሳይ ቢሆን እንደ ቋንቋችሁ በጣም አሪፍ ነገር ነው ማለት ነው። ይህን ነገር ደግሞ ለመረዳት ረጋ ብላችሁ፣ በምንም ነገር አቴንሽናችሁ ሳይሰረቅ ሙሉ አቴንሽን ሰጣችኋቸው ብትረዷቸው መልካም ነው ማለት ነው። ትዳራችሁም የጣፈጠ ይሆናል። ነገር ግን በትዳር ውስጥ እልህ ትግስት ማጣት እኔ ብቻ ነኝ ትክክል እኔ ብቻ ነኝ አድራጊ ፈጣሪ እኔ ያልኩት ነው የሚገዛ እኔ ያልኩት ነው የሚሆን የሚል ነገር ካለ ትዳር ጥያቄ ውስጥ ይገባል እነዚህን ሶስት ነገሮች በማስተካከል ህይወታችሁን ትዳራችሁን የጣፈጠ ማድረግ ትችላላችሁ ለምትወዱት ሰው ለባላችሁ ወይም ለሚስታችሁ ይህን ቪዲዮ ሸር በማድረግ አጋሯቸው ሰብስክራይብ በማድረግ ደግሞ ቤተሰብ ሁኑ